ሰላም፣ ጤና ይስጥልኝ። ዶክተር ዓለም ነኝ። አንዳንድ ጊዜ ብዙ ሰዎች ከተለመደው የምላስ ቀለም ወይም ከለር ለየት ያሉ እንደ ደማቅ ቀይ ምላስ፣ ጠቆር ያለ ምላስ፣ ቢጫ ቀለም እንዲሁም ሌሎች ቀለሞች የያዘ የምላስ አይነቶች ተመልክተን ይሆናል። እያንዳንዱ የምላስ ቀለም አይነት የየራሱ መንስኤዎች እንዲሁም የሚሰጠው የጤና መረጃዎች ያለ ሲሆን ከእነዚህ የምላስ ቀለሞች ውስጥ መጨነቅ ያለብንና የጤና ክትትል የሚፈልጉ አሉ። አንዳንዱ ደግሞ በተመገብነው ምግብ ወይም በአኗኗር ዘይቤያችን ምክንያት የሚከሰቱ የቀለም አይነቶች አሉ። አንዳንድ ጊዜ ምላሳችንን ቀለም በመመልከት ብቻ ለተለያዩ ችግሮች መጋለጣችንን መረዳት እንችላለን። ምላስ የሚይዛቸው ብዙ አይነት የተለያዩ ቀለሞች ያሉ ሲሆን መቼና ምን አይነት ቀለም ሲይዝ የህክምና አገልግሎት ማግኘት እንዳለብን እንመለከታለን። አንዳንድ የምላስ ቀለሞች በብዛት ሕጻናት ላይ የሚከሰቱ ያሉ ሲሆን ብዙውን ጊዜ ወጣቶች ላይ እንዲሁም አዋቂዎች ላይ በብዛት የማይታዩ አሉ። የአፍ ንጽሕና ጉድለት አንዱና ዋነኛው ለምላስ ቀለም መቀየር መንስኤ ሲሆን በብዛት በዚህን ጊዜ የምግብ ቅሪቶች እና ባክቴሪያዎች ሲከማቹ በንጽህና ጉድለት አማ አማካኝነት የምላስ ቀለም ሊቀየር ይችላል። በዚህ ቪዲዮ የተለያዩ የምላስ ቀለሞች ምንነትና መንሴዎቻቸውን እንመለከታለን። ከዚህ ጋር ተያይዞ የተለያዩ የምላስ ቀለሞች ስለ ጤናችን የሚሰጡንን መረጃዎች አያይዘን እንመለከታለን። ከዚህ በተጨማሪም መውሰድ ያሉብንን እርምጃዎች አያይዘን እንዳስሳለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንደተለመደው ይህንን ቪዲዮ መመልከት ሲጀምሩ የላይክ ምልክቷን በመጫን ይጀምሩ። እርሶም ከምላስ መቀየር ጋር ያጋጠሙትን ጉዳይ በኮመንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ ጠቃሚና ጤና ነክ ቪዲዮ ስንለቅ ወዲያውኑ እንዲደርሶ የደወል ምልክቷን ይጫኑ። እስከ ቪዲዮ መጨረሻው አብራችሁን ቆዩ። በሰው ልጆች ላይ የሚያጋጥሙ የተለያዩ አይነት የምላስ ቀለም መለዋወጦች ያሉ ሲሆን ከዚህ በመቀጠል በዝርዝር እንመለከታቸዋለን። የመጀመሪያው ነጣ ያለ ወይም ግራጫማ ሽፋን ያለው የምላስ ቀለም አይነት ነው። ይህ አይነት የምላስ ቀለም እንዲፈጠር ምክንያት የሚሆኑ መንስኤዎች ያሉ ሲሆን ከእነዚህም ውስጥ አንደኛው የምላስ ፈንገስ ወይም ኦራል ትረሽ ሲያጋጥም ነው። በተለይ በሽታ የመከላከል አቅማቸው ደካማ በሆኑ ሰዎች ላይ ነጣ ያለ ወይም ክሬም መሰል ያለው ሽፋን ሊታይ ይችላል። ይህ የምላስ ፈንገስ የተለያዩ ምልክቶችን የሚያሳይ ሲሆን ለምሳሌ እንደ አይብ የመሰለ ነጭ ነገር ምላስ ላይ መታየት፣ ሌላው የምግብ ጣዕም አለመለየት የመሳሰሉ የተለያዩ ምልክቶችን ያሳያል። ሁለተኛው ምላስ ነጣ ያለ እንዲሆን ምክንያት የሚሆነው የልኮፕላኪያ ችግር ነው። ይህ ችግር በምላስ ላይ ነጭ ወይም ግራጫማ የሚታይበት ሲሆን ይህም ለረጅም ጊዜ ሲጋራ በሚያጨሱ ሰዎች ላይ በብዛት ይታያል። ይህ የጤና ችግር ብዙውን ጊዜ ከአርባ ዓመት በላይ የሆኑ ግለሰቦች ላይ የመከሰት እድሉ ሰፊ ነው። በተለይ ከሴቶች ይልቅ ወንዶች ለዚህ ችግር የመጋለጣቸው እድል ከፍ ያለ ነው። ይህ ልኮፕላኪያ ራሱ ካንሰር ባይሆንም አልፎ አልፎ የቅድመ ካንሰር ምልክት ሊሆን ይችላል። ሶስተኛው ምላስ ነጣ ያለ እንዲሆን ምክንያት የሚሆነው የአፍ ንጽህና ጉድለት ነው። አንዳንድ ጊዜ በምላስ ላይ የሞቱ ሴሎችና የምግብ ቅሪቶች ሲከማቹ ምላስ ነጣ ያለ ግራጫማ ቀለምን ሊፈጥር ይችላል። ስለዚህ የአፍ ንጽህናን አጠባበቅን ማሻሻል ምላስ ነጣ ያለ ወይም ግራጫማ ቀለም እንዳይኖረው ያደርጋል። ከነዚህ በተጨማሪ ሌሎች ለምላስ ነጣ ማለት ምክንያት የሚሆኑ መንስኤዎች ሊኖሩ ይችላሉ። ሁለተኛው የምላስ ቀለም አይነት ቢጫ ቀለም የያዘ የምላስ አይነት ነው። ይህ አይነት የምላስ ቀለም እንዲከሰት የሚያደርጉ የተለያዩ መንስኤዎች ያሉ ሲሆን የመጀመሪያው ጃንዲስ የተባለው የጉበት ችግር መኖሩን ሊያመላክት ይችላል። በቀይ የደም ሴሎች መፈራረስ ምክንያት ከመጠን በላይ ቢሊሩቢን የተባለ ንጥረ ነገር ሊጨምርና ቆዳን ዓይንን ጨምሮ ምላስንም ቢጫ ሊሆን ይችላል። ሁለተኛው ምላስ ቢጫ እንዲሆን ምክንያት የሚሆነው የምላስ ፀጉሮች መብዛት ወይም ሄሪ ታንግ ነው። በምላስ ላይ የሚገኙ ትንንሽ ፀጉር ነገሮች ወይም ፓፒላ የሚባሉት በሚረዙበት ጊዜ ባክቴሪያዎችና አንዳንድ የምግብ ቅሪቶች ሲጠራቀሙ ቢጫ ቀለም ሊታይ ይችላል። ይህ ሁኔታ የሚከሰተው በምላስ ጫፍና ጎን ላይ ያሉት ፓፒላዎች በሚበዙበት ጊዜ ነው። ይህ ሁኔታ ብዙውን ጊዜ ምንም አይነት የጤና ጉዳት አያመለክትም። ሶስተኛው ምላስ ቢጫ እንዲሆን ምክንያት የሚሆነው የጨጓራ በሽታዎችና ኢንፌክሽኖች ናቸው። በተለይ በጨጓራ ላይ ብግነት የሚያስከትሉ ሁኔታዎች በምላስ ላይ ቢጫ ቀለም እንዲፈጠር ምክንያት ይሆናሉ። በተለይ በሄሊኮባክተር ፓይሎሪ አማካኝነት የሚከሰቱ የጨጓራ ኢንፌክሽን ምላስ ላይ ቢጫ ቀለም የመፍጠሩ ድል ሰፊ ነው። ከእነዚህ በተጨማሪ ሌሎች ከጤና ሁኔታ ጋር የተያያዙ እንዲሁም ከጤና ሁኔታ ጋር ምንም ግንኙነት የሌላቸው ጉዳዮች ለምላስ ቢጫ መሆን ተጠያቂ ሊሆኑ ይችላሉ። ሶስተኛው የምላስ ቀለም አይነት ጥቁር ወይም ቡናማ ቀለም የያዘ የምላስ አይነት ነው። ይህ አይነት የምላስ ቀለም እንዲከሰት የሚያደርጉ የተለያዩ መንስኤዎች ያሉ ሲሆን የመጀመሪያው ከመጠን በላይ ቡና መጠቀም ነው። እንደ ቡና ያሉ ጠቆር ያሉ መጠጦችን አዘውትሮ መጠቀም ምላስን ወደ ጠቆር ያለ ቀለም እንዲቀየር ያደርገዋል። ከዚህ በተጨማሪ እንደነዚህ አይነት መጠጦች ለአፍ መድረቅ አስተዋጽኦ ያደርጋሉ። ይህም ችግሩን ያባብሰዋል። ሁለተኛው ምላስ ጥቁር እንዲሆን ምክንያት የሚሆነው የትንባዋ አጠቃቀም ነው። የትንባዋ ምርቶችን መጠቀም፣ ሲጋራ ማጨስ ምላስ ጥቁር እንዲሆን ትልቁ አስተዋጽኦ አለው። በትንባዋ ውስጥ የሚገኘው ኒኮቲንና ሬንጅ ምላስን ሊበክልና በፓፒላዎች እድገት ከፍተኛ አስተዋጽኦ ሊያደርግ ይችላል። ሦስተኛው ምላስ ጥቁር እንዲሆን ምክንያት የሚሆነው የአንዳንድ መድኃኒቶች ተጽዕኖ ነው። አንዳንድ መድኃኒቶች በተለይም የአፍን መድረቅ የሚያስከትሉ ጸረ አሲድ መድኃኒቶች ውስጥ የሚካተቱት ምላስ ጥቁር ቀለም እንዲይዝ ምክንያት ይሆናሉ። አንዳንድ ጊዜ ከአፍ ንጽህና ጉድለት የተነሳ ምላስ ወደ ጥቁርነት ሊያመራ ይችላል። ከሌሎቹ አንጻር ብዙውን ጊዜ የምላስ ጥቁር መሆን ከጤና ችግሮች ጋር አይያዝም። ጥቁር ምላስን ለማከም የአፍ ንጽና ማሻሻል እንዲሁም የአኗኗር ሁኔታን ማስተካከል አስፈላጊ ነው። ይሁን እንጂ በአንዳንድ ሁኔታዎች ተጨማሪ ሕክምናዎች አስፈላጊ ሊሆኑ ይችላሉ። ይህ ቪዲዮ እየጠቀሙት እንደሆነ ተስፋ አድርጋለሁ። ይህንን ቪዲዮ ላይክ በማድረግ ድጋፎን ይግለጹልን። እርሶም ከምላስ ቀለም መቀየር ጋር ያጋጠሙትን ጉዳይ በኮመንት መስጫ ውስጥ ያጋሩን። ለዚህ ቻናል አዳዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ ጤና ነክ ቪዲዮ ስንለቅ ወዲያውኑ እንዲደርሶት የደወል ምልክቷን ይጫኑ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አራተኛው የምላስ ቀለም አይነት ቀይ ቀለም የያዘ የምላስ አይነት ነው። ይህ አይነት የምላስ ቀለም እንዲከሰት የሚያደርጉ የተለያዩ መንስኤዎች ያሉ ሲሆን የመጀመሪያው የኳሳኪ በሽታ የሚፈጥረው የምላስ ቀይ መሆን ነው። ይህ በልጆች ላይ የሚከሰት ያልተለመደ በሽታ ከሌሎች ምልክቶች ጋር ቀይ ምላስን ሊያስከትል ይችላል። ይህ በሽታ በሰውነት ውስጥ ደም የሚሸከሙ የደም ስሮች ግድግዳዎች ላይ እብጠት ወይም መቆጣትን ያስከትላል። በዚህ በሽታ የተያዙ ልጆች ከፍተኛ ትኩሳት፣ እጅና እግር ማበጥ፣ የቆዳ መላላጥ የመሳሰሉትን ያጋጥማቸዋል። ይሁን እንጂ ይህ በሽታ ብዙውን ጊዜ ሊታከም የሚችል ነው። አብዛኞቹ ህጻናት በሽታው ከታመሙ በአስር ቀናት ውስጥ ሕክምና ካገኙ ያለምንም ችግር ይድናሉ። ሁለተኛው ምላስ ቀይ እንዲሆን ምክንያት የሚሆነው የስካርሌት ትኩሳት ወይም ቀይ ትኩሳት የሚባለው ነው። ይህ ባክቴሪያል ኢንፌክሽን የእንጆሪ ምላስ በመባል የሚታወቅ ደማቅ ቀይ ቀለም የምላስ ቀለምን ሊያስከትል የሚችል ነው። ይህ በሽታ በቡድን ኤ ስትሪፕቶኮከስ ባክቴሪያ የሚከሰት ባክቴሪያል ኢንፌክሽን ነው። ይህ በሽታ ልጆችንም ሆነ ጎልማሶችንም ሊያጠቃ የሚችል በሽታ ነው። ከሚያሳየው ምልክቶች ውስጥ የምላስ ቀይ መሆን፣ የጉሮሮ መክሶል እና ከፍተኛ ትኩሳት የመሳሰሉት ምልክቶችን ያሳያል። ሶስተኛው ምላስ ቀይ እንዲሆን ምክንያት የሚሆነው የምላስ እብጠት ወይም መቆጣት ግሎሲቲስ ነው። ይህ ህመም በምላስ ላይ ሊታዩ የሚችሉ ትንንሽ ፈሳሽ የተሞሉ ቁስሎች ናቸው። ብዙውን ጊዜ መብላት፣ መጠጣት እና መናገር አስቸጋሪ የሚያደርግ ህመም ነው። ለዚህ ለምላስ እብጠት ህመም የተለያዩ መንስኤዎች ያሉ ሲሆን ከእነዚህም ውስጥ የባክቴሪያል ኢንፌክሽን፣ ለአንዳንድ ምግቦችና መድኃኒቶች የሚሰጥ የአለርጂ ምላሽ፣ የተመጣጠነ ምግብ እጥረት በተለይም ቫይታሚን B12 ፎሊክ አሲድ እና ብረት የመሳሰሉ የማዕድናት እጥረት ምላስ ቀይ ቀለም እንዲኖረው ምክንያት ይሆናሉ። አምስተኛው የምላስ ቀለም አይነት ሐምራዊ ወይም ሰማያዊ መሰል የያዘ የምላስ አይነት ነው። ይህ አይነት የምላስ ቀለም እንዲከሰት የሚያደርጉ የተለያዩ መንስኤዎች ያሉ ሲሆን የመጀመሪያውና ዋነኛው የደም ዝውውር ችግር ነው። በተለይ በቂ ኦክሲጅን ወደ ምላስ የማይደርስ ከሆነ ሐምራዊ ወይም ሰማያዊ መሰል ሊሆን ይችላል። አንዳንድ ጊዜ የልብ ወይም የሳንባ ችግር ምልክት ሊሆንም ይችላል። ዝቅተኛ የደም ዝውውር ምላስ ሐምራዊ ወይም ሰማያዊ መሰል ቀለም እንዲይዝ ዋነኛው ምክንያት ነው። ሌሎች ምላሳችን እንደዚህ አይነት ቀለም እንዲይዝ ምክንያት የሚሆኑ ጉዳዮች ያሉ ሲሆን ለምሳሌ ከፍተኛ የኮለስትሮል መጠን፣ በጣም የቀዘቀዙ ምግቦችን መጠቀም ምላስ ሐምራዊ ወይም ሰማያዊ መሰል ቀለም እንዲይዝ የሚያደርጉ ምክንያቶች ናቸው። የምላስ ቀለም መለዋወጥ ሁልጊዜ የከባድ ጤና ችግር ምልክት አይደለም። ብዙውን ጊዜ ጊዜያዊና ምንም የጤና ጉዳት የሌለው ሊሆን ይችላል። ነገር ግን አንዳንድ ጊዜ የምላስ ቀለም መለዋወጥ ከሚከተሉት ምልክቶች ጋር አብሮ የሚመጣ ከሆነ የሕክምና ክትትል ማድረግ ይኖርቦታል። ከምልክቶቹም ውስጥ ሕመም ወይም ምቾት ማጣት፣ የመብላት ወይም የመዋጥ ችግር፣ ለረጅም ጊዜ የቆየ የምላስ ቀለም ለውጥ። አንዳንድ ከጤና ጋር የተያያዙ ያልተለመዱ ምልክቶችን ካስተዋሉ ተገቢውን የጤና ምርመራና ክትትል ማድረግ አስፈላጊ ነው። ይህ ቪዲዮ እንደጠቀመው ተስፋ አድርጋለሁ። ይህንን ቪዲዮ ላይክ በማድረግ ድጋፎን ይግለጹልን። እርሶም ከምላስ ቀለም መቀያየር ጋር ያጋጠሙትን ጉዳይ በኮመንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ ጤና ነክ ቪዲዮ ስንለቅ ወዲያውኑ እንዲደርሶት የደወል ምልክቷን ይጫኑ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።